ሰበር ዜና! ከስልጣን መውረዱ የተረጋገጠው የደስታ ሌዳሞ አገዛዝ በሃዋሳ ከተማ በተለያዩ ክፍለ ከተማ የሚገኙ የመንግስት መሬቶችን በህገ ወጥ መልኩ በመቀራመት ላይ እንደሚገኝ የሲዳማ ኒውስ ምንጮች ለጣቢያችን ገለጹ። የህዝባዊ ተቃውሞውን መቋቋሚ የአቶ ደስታ ሌዳሞ አገዛዝ አስራራ ጫጩትና የአባ ፕሮፓጋንዳዎቹን በውታፍ ነቀኝ ሚዲያዎቹና ካድሬዎቹ ያስተጋባም ሰፊ ሲዳማ የክልሉን መንግስትንም በአስቸኳይ ስልጣኑን ለቆ በህግ እንዲጠየቅም ጫና እያደረገበት ይገኛል። ከዚህ ጋር በተያያዘም አቶ ደስታ ሌዳሞን ጨምሮ አብዛኛው የክልሉም የከተማው ካቢኔዎቻቸው ከስልጣን መውረዳቸው እንደማይቀር ስለተረዱ በሃዋሳ ከተማ የመሬት ወረዳ ዝርፊያ ላይ መሰማራታቸውን ምንጮቻችን ለጣቢያ ሀገራችን ገልጸዋል። በሐዋሳ ከተማ መሀል ክፍለ ከተማ የሚገኙ የመንግስት የቀበሌ ቤቶችን በሐዋሳ ከተማ ሀይቅ ዳር ክፍለ ከተማ ከጎዶሊያስ ሆቴል መስመር ላይ ያሉ የቀድሞ የደቡብ ክልል አመራሮች የሚኖርባቸውን ቤቶች የአዲስ ኪዳን ካናት ቤተክርስቲያን ጀርባ የሚገኙ የመንግስት ሰፋፊ ቤቶችን በህገ ወጥ መልኩ እየወሰዱና ስም እያዞሩ እንደሚገኙ፣ ዜሮ አምስት ሰፈር ታጥረው ያሉትን የመንግስት መሬቶች ደግሞ ለባለ ሀብቶች በህገ ወጥ መንገድ ለጭፈራ ቤት አገልግሎቶች እንዲውሉም የተሸጡ እንደሆነ ጣቢያችን ከምንጮቹ አረጋግጧል። በዚህ የመሬት ወረራ የአቶ ደስታ ሌደሞ ዘመዶች ግንባር ቀደም ሲሆኑ፣ አቶ አሸናፊ ኤልያስ ደግሞ ፒያሳ አካባቢ የሚገኝን የመንግስት መኖሪያ ቤት ወደ ራሱ እንዳዞረን በርካታ የክልሉ አመራሮች ደግሞ የቀበሌ በህገወጥ መልኩ እየተቀራመቱ መሆኑን ያገኘነው መረጃ ይጠቁማል። የሐዋሳ ከተማ አስተዳደር ዛሬ ያደረግኩት ባለው ህዝባዊ ውይይት ከተማዬን የበለጠ በማስዋብና በማስኳል እኔም የከንቲባነት ኃላፊነቴን እወጣለሁ ሲል ህዝባዊ ብሎ ለሰበሰባቸው ጃኬት ለባሽ ካድሬዎቹ ዲስኩሩን ሲያስተላልፍም ውሏል። ሰባት ወራትን በሐዋሳ ከተማ ውስጥ ሳይኖር የከተማውን መታወቂያ ሳይኖረው የቢሮውን መግቢያና መውጫም ሳይለይ የሐዋሳ ከተማ ከንቲባ የተደረጉ አቶ መኩሪያም አርሻዬ ሐዋሳ ከተማን የካድሬ መቀለጃ እና መቀራመቻ እንዳደረገ፣ በአመራርነት አቅም ማነስ ምክንያት ደግሞ ጎብኚውንና አልሚውንም ከከተማው ጠራርጎ ማባረሩንም ብዙሃኑ የከተማው ነዋሪዎች ይመሰክራሉ። ውድ የሐዋሳ ከተማ ነዋሪዎች በህዝባዊ ተቃውሞ የተናጠውን ምክንያት ወደ ስታሊ አገዛዝ በህገ ወጥ መልኩ የህዝቡን ሀብት እየዘረፈ መሆኑን ተረድታችሁ በህገ ወጥ መልኩ የተወሰዱ መሬቶችን ከመግዛት እንድትቆጠቡና በተለያዩ ክፍለ ከተማዎች የምትገኙ የከተማው ነዋሪዎች አዳዲስ እንቅስቃሴዎችን ስትመለከቱ ለጣቢያችን መረጃዎችን በመስጠት ውቧን የሐዋሳ ከተማን ከውድቀት እንድታደግ ስንል ጥሪ እናቀርባለን። የፌደራሉ መንግስትም በሐዋሳ ከተማ ህገ ወጥ የመሬት ወረራ መንሰራፋቱን ተመልክቶ አስቸኳይ መርማሪ አካል እንዲልክና ፕሬዚዳንቱም ሆነ ካቢኔው በራሳቸውም ሆነ በዘመዶቻቸው ስም የወሰዱትን የመንግስት መሬቶችንም በወንጀል ጭምር እንዲጠየቁ አድርጎ በአስቸኳይ እንዲያስመልስ ጣቢያችን ለፌደራሉ አካል ጥሪ ያቀርባል። ከስልጣን መውረዱ የተረጋገጠው የደስታ ሌዳሞ አገዛዝ በዋሳ ከተማ በተለያዩ ክፍለ ከተማ የሚገኙ የመንግስት መሬቶችን በህገ ወጥ መልኩ በመቀራመት ላይ እንደሚገኝ የሲዳማ ኒውስ ምንጮች ለጣቢያችን ገለጹ። የህዝባዊ ተቃውሞውን መቋቋሚያ ያቃተው የአቶ ደስታ ሌዳሞ አገዛዝ አስራራ ጫጮትና የአባብ ፕሮፓጋንዳዎቹን በወታፍ ነቃይ ሚዲያዎቹ እና ካድሬዎቹ ቢያስተጋባም ሰፊ ሲዳማ የክልሉን መንግስትንም በአስቸኳይ ስልጣኑን ለቆ በህግ እንዲጠየቅም ጫና እያደረገበት ይገኛል። ከዚህ ጋር በተያያዘም አቶ ደስታ ሌዳሞን ጨምሮ አብዛኛው የክልሉም የከተማው ካቢኔዎቻቸው ከስልጣን መውረዳቸው እንደማይቀር ስለተረዱ በዋሳ ከተማ የመሬት ወረዳ ዝርፊያ ላይ መሰማራታቸውንም ምንጮቻችን ለጣቢያችን ገልጸዋል። በዋሳ ከተማ መሀል ክፍለ ከተማ የሚገኘው የመንግስት የቀበሌ ቤቶችን በሐዋሳ ከተማ ሀይቅ ዳር ክፍለ ከተማ ከጎዶሊያስ ሆቴል መስመር ላይ ያሉ የቀድሞ የደቡብ ክልል አመራሮች የሚኖሩባቸውን ቤቶች፣ የአዲስ ኪዳን ካናት ቤተክርስቲያን ጀርባ የሚገኙ የመንግስት ሰፋፊ ቤቶችን በህገወጥ መልኩ እየወሰዱና ስም እያዞሩ እንደሚገኙ፣ ዜሮ አምስት ሰፈር ታጥረው ያሉትን የመንግስት መሬቶች ደግሞ ለባለ ሀብቶች በህገወጥ መንገድ ልጭፈራ ቤት አገልግሎቶች እንዲውሉም እየተሸጡ እንደሆነ ጣቢያችን ከምንጮቹ አረጋግጧል። በዚህ መሬት ወረራ የአቶ ደስታል የደሞ ዘመሮች ግንባር ቀደም ሲሆኑ፣ አቶ አሸናፊ ኤልያስ ደግሞ ፒያሳ አካባቢ የሚገኝን የመንግስት መኖሪያ ቤት ወደ ራሱ እንዳዞረን፣ በርካታ የክልሉ አመራሮች ደግሞ የቀበሌ ቤቶችን በህገወጥ መልኩ እየተቀራመቱ መሆኑን ያገኘ ነው መረጃ ይጠቁማል። የአዋሳ ከተማ አስተዳደር ዛሬ ያደረግኩት ባለው ህዝባዊ ውይይት ከተማዬን የበለጠ በማስዋብና በማስኳል እኔም የከንቲባነት ኃላፊነትን እወጣለሁ ሲል ህዝባዊ ብሎ ለሰበሰባቸው ጃኬት ለባሽ ካድሬዎቹ ዲስኩሩን ሲያስተላልፍም ውሏል። ሰባት ወራትን በሐዋሳ ከተማ ውስጥ ሳይኖር የከተማውን መታወቂያ ሳይኖረው የቢሮውን መግቢያና መውጫም ሳይለይ የሐዋሳ ከተማ ከንቲባ የተደረጉ አቶ መኩሪያ ማርሻ ሐዋሳ ከተማን የካድሬ መቀለጃና መቀራመቻ እንዳደረገ በአመራርነት አቅማነስ ምክንያት ደግሞ ጎብኚውንና አልሚውንም ከከተማው ጠራርጎ ማባረሩንም ብዙኑ የከተማው ነዋሪዎች ይመሰክራሉ። ውድ የአዋሳ ከተማ ነዋሪዎች በህዝባዊ ተቃውሞ የተናጠውን የአቶ ደስታ ሌዳሞ አገዛዝ በህገ ወጥ መልኩ የህዝቡን ሀብት እየዘረፈ መሆኑን ተረድታችሁ በህገ ወጥ መልኩ የተወሰዱ መሬቶችን ከመግዛት እንድትቆጠቡና በተለያዩ ክፍለ ከተሞች የምትገኙ የከተማው ነዋሪዎች አዳዲስ እንቅስቃሴዎችን ስትመለከቱ ለጣቢያችን መረጃዎችን በመስጠት ውባን የሐዋሳ ከተማን ከውድቀት እንድታደግ ስንል ጥሪ እናቀርባለን። የፌዴራሉ መንግስትም በሐዋሳ ከተማ ህገ ወጥ የመሬት ወረራ መንሰራፋቱን ተመልክቶ አስቸኳይ መርማሪ አካል እንዲልክና ፕሬዚዳንቱም ሆነ ካቢኔው በራሳቸውም ሆነ በዘመዶቻቸው ስም የወሰዱትን የመንግስት መሬቶችንም በወንጀል ጭምር እንዲጠየቁ አድርጎ በአስቸኳይ እንዲያስመልስ ጣቢያችን ለፌዴራሉ አካል ጥሪ ያቀርባል።